አብይ አህመድ ጋር መጀመሪያ የተዋወቅበትን አጋጣሚ ታስታውሳለህ? ታወቅ አማራ አላጠፋ ነው ምስጢር ሆኖ እንዳይቀር፣ ለምን አፉን አውጥቶ እንደዚሁ አማራ አላጠፋ ነው ብሎ እንደዚህ ነገረ? ለምንድን ነው አንተ ከጠላት ጋር የምትደዋወለው አለ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው። እንተዋወቃለን። በዘዴ ለማ እዚሁ ይቀመጥ ነው የሚጠቅመን፣ የሚጠቅመን ኦሮሚያ ላይ ነው ወደ ፌደራል መንግስት የሚሄድ ሌላ ሰው ብናበጅ ይሻላል የሚል እና ለማ ደግሞ የድርጅትን ውሳኔ የሚጋፋበት ምንም አይነት ድርጅታዊ አሰራርም የለም። ለማ ግን አልተቃወመም፣ አጽድቆት ተቀብሏል። ነገር ግን ለማ በፍላጎቱ እንደዚህ ወስዶ ሰጠ የሚለውን አልቀበልን የሚለው ለዚህ ነው። አንተ እዚህ ላይ የአንተ መረዳት ምንድን ነው? አንተ ሁለት አካል ነው ያቀረበ አብይና የብልጽግና ስርዓት። ብልጽግና የሚባል ስርዓት የለም፣ ነግር ያለ ብልጽግና የለም። የሃጫሉን እልፈት እንዴት ነው የሰማኸው? የሸኔ ቤተሰብ ይሰሩ ተብሎ ትእዛዝ ሲተላለፍ ነበር። አንተ ይሄንን አገዛዝ ስለምትቃወም ለብቻ የተለየ በተለየ ደረጃ የሚሰማ የደህንነት ስጋት አለ። ይህን የትግራይ ጦርነትንም የፈጠርነው እኛ ነን ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግ። አለ ደነገጥ እነኚህ የጠፉ ነገሮች ውስጥ አንተ ኃላፊነት ነበረብኝ እኔ የምጠየቅበት ነገር አለ ብለ ታምናል። ውሃት እንደዛ ስላደረገ ከትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አለ